ይ ሲያወሩ፣ እናቴ አዝለውኝ የቀድሞ የሸኮቹ ልጅ ነበሩ። ዛኪር ናቸው፣ ሴት ናቸው። ከኸልዋ ይወጡም አጅነብያያው ሴት ናቸው። ዚክር ብቻ ነው የሚዘፍሩት የሚዘክሩት፣ የሸኮቹ የነ ሸኮላ ልጅ ናቸው። እና አዝለውኝ ሄዱ አሉ አባቴ ሲነግሩኝ። እናቴ አዝለውኝ እነዚያን ሴት ይዘው ሄዱና እናቴ ሲያወሯቸው ሰማሁኝ አሉ። እኔ እኮ ከጽንስ ወደ ጽንስ የተገለበጥኩ ነኝ። አሏቸው አሉ። እናት እንዴት ሲሏቸው አባቴ ሸኮቹ ሁለት ሚስቶች አሏቸው። አንደኛዋ ወላድ ናት ትወልዳለች፣ አንደኛዋ መሀል ናት ጭራሽ የላትም። ሸኮቹን ትከድማለች፣ ሸኮቹን በጣም ትወዳለች። እና ተጣሉና ሲነጋገሩ አንዳንድ ሲባባሉ አንቺ እኮ በቃ ነቃላለሽ፣ ልጅልሽ ምን ይለሽ ንገቷት ምትፈናቀኝ ልሽ ምን እንደሚል ነገር አንድ የሆነ አባባል አለቻት አለቀሰች። ሞራሏን የሚሰብር ነገር ስለሆነ የተናገረቻት፣ በጣም አለቀሰች ተሰማት፣ ዝም አለች። ከዛ በኋላ መልስ መስጠትም አልፈለገች። ሄዳ ለሸሆቹ ነገረቻቸው እንደዚህ እንደዚህ አለችኝ እኮ ብላ አልቅሳ ስትነግራቸው፣ በጣም ተከድማቸዋለች። እሳቸው የሚወዷታል። ያቺ ይሄን ያለችው ሴትየዋ ወላዷ ነፍሰ ጡር ናት፣ ስድስት ወር ሆኗታል። እና እኮ እሷ መውለዷን ተመክታ ይሄን አለች። የጀርባሽን ጀርባዬ ጋር አገናኙ ና እንደዚህ ተፈጋፈግኝ አሏት አሉ። በጀርባቸው መጣች ና ጀርባዋን ከጀርባቸው ጋር እንደዚህ አሿት። ገልምጨልሻለሁ የቁድረት ይላ ብኢዝን ይላ ሀሉት የእሷን ጽንስ ወደ አንቺ ይገለበታላብ ሸሂዱ አድርጌልሻለሁ አሏት። አሁን ወደ አሁኑ ሆዴ መነፋት ጀመረ፣ የእናቴ ሆድ መነፋት ጀመረ አሉ። እነዚያ ሴትዮ ሲያወሩ ማለት ነው ልጅቱ የተወለዱት የተጸነሱት የዛኛ የቱ ስድስት ወር ያረገዘችው ሴትዮ ደግሞ እያደር እየጎደለ እየጎደለ እየጎደለ ስድስት ወሩን ያቺ እርግዛላታለች። ሶስት ወር ጨምራ ይች ወለደች። መሀሏ ማለት ገልብጠውላታል። ቢቆጥረት ላ ይአሁን ይህም አሉ አሉ አይደለም። ያቺ የተጸነሱ ሴትዮ አድገው ትልቅ ሰው ሆኖ ዛኪር ሆኖ ራሳቸውን ሄደው ዘይረው አባቴ ረሕመቱላሂ ዐለይ ላሳቸው ያወሯቸው ቅሷል እኔ የተገለበጥኩ ነኝ ብለው ማለት ነው። እና ሌላም ሼክ አሉ አላስታወስኳቸውም እንደዚሁ ስ ንስ የገለበጡ አሉ። እና አላህ ሁሉም ነገር መርሐባ ነው የሚላቸው አይከልፋቸውም። ይሄ አላህ ቁድራ ነው። ሰው መቼም እና ብዙ ከራማቶች አሉ። አሰላሙ አለይኩም ወራህመቱላ ወበረካቱ። በዚህ ቪዲዮ ላይ የአውሊያን ከራማቶችን ሰምታችኋል። ምን ማስገኘት እንደሚችሉ ማለት ነው። ኸዋሪቁል ዓዳት ያሳየ ሰው ሁሉ ወይም ደግሞ በሰው ልጅ ዘንድ የማይታወቀውን ነገር ያሳየ መሻይኮች ሁሉ አውሊያ ነው በከራማ ነው ሊባል ይችላልን? ወይም ደግሞ አንድ ወልይ ሚዛኑ ምንድን ነው ወልይ መሆኑ ሰው ልጅ መስራት የማይችለውን ነገር ያሳየ ጊዜ ነው ወይስ ምንድን ነው የሚለውን ሚዛኑን በማስረጃ አብረን እናያለን። አወለን ከሁሉም ነገር በፊት አላህ ሱብሃነሁ ወተዓላ ወልይ ማን እንደሆነ አውሊያኡላህ ሱብሃነሁ ወተዓላ ማን እንደሆኑ ነግሮናል።

ኢዘን በዚህ አንቀጽ መሠረት አማኞች ማለት በአላህ አምኖ በሱ ፍራቻ ውስጥ ያዘወተሩ ማለት ነው። ነገር ግን ወልዮች ወይም የአላሁ ስብሐነወተዓላ ወዳጆች ከራማ አላቸውን ወይም ደግሞ የሰው ልጅ ማድረግ የማይችለውን ነገር ሊያደርጉ ይችላሉ። አላሁ ስብሐነወተዓላ በእጃቸው ላይ ሊያሳይ ይችላል። ያን ነገር ነዓም፣ ሊያሳይ ይችላል። ነገር ግን የወልይነታቸው ሸርጥ አይደለም ይሄ ወይም አንድ ሰው የሰው ልጅ ማድረግ የማይችለውን ነገር ስላደረገ ወልይ ሊባል አይችልም። ምክንያቱም ባሳለፍነው አናቅጽቶች ውስጥ አላሁ ሱብሐነሁ ተዓላ አማኞች ወልይ እንደሆኑ ነግሮናል። የግድ ከራማ ማሳየት አይደለም ማለት ነው። ነገር ግን አንድ ሰው ቀብርን እያመለከ፣ በርሂን ውስጥ እየተቀመጠ፣ ከሞተ ሰው ጋር እየተነጋገረ፣ የሞተ ሰው ይድረስልኝ እያለ ይሄ ወልይ ሊባል ይችላል? አይችልም። እነዚህ አውሊያ ሸይጣን ነው የሚባሉት። ወደ ሁለተኛው ቪዲዮ ልጅ እንዲሁም አውገረድ ሽባሽ የሚባሉ ወደ ደቡብ ውስጥ ናቸው። ትልቅ ወልየት አሉ የቆዩ ናቸው። በጣም የቆዩ ካለፉ የቆዩ ወልይ ናቸው። የአላሁ ወልይ ሴት ናቸው። እሳቸው አሁን በቅርብ ጊዜ አባታችን ማይባር የሚባል የትልቅ ሸህ ቦታ አለ። እዛ ይቀመጡ ነበረ። የተወሰነ አመታት እዛ ኑረዋል። እዛ እያለን አንዲት ትልቅ ባልቴት መጥቶ አሉ እና በጣም በረጅሙ የተሰካሙ ስብሓ ይዘዋል፣ ዚክር ይዘክራሉ። ምግብ አይቀምሱም አሉ ጭራሽ ምግብ፣ እንደውም ምግብ ሲመጣ እንደዚህ እንዳይሸታቸው አፍንጫቸውን ይይዛሉ። በዚህ ሀለት ሳምንት ተቀመጡ፣ ሰውም ጋር አይነጋገሩም፣ ዜክር ብቻ ነው። ልክ በሳምንታቸው አንተ ደረሳ ና ናዞ ይሁን አዘይረኛሉ። እና ይዘውኝ ገቡ አሉ ይዝ ነበረ ጎሪያውን ከፈትኩላቸው፣ ገቡ አሰላሙ አለይኩም ያ ወልይ ላህ ብለው ሲያናግሯቸው በጣም ይሄ ነው የማይባል ድምፅ እንደዚህ ግምግም ግምግም ግምግም የሚል ድምፅ ሆድ የሚያናሽር ድምፅ ሰማሁኛሉ ከጎሪብ ውስጥ ይሄ ነው ማለት አልችልም። ረጅም ሰዓት አወሩ አሉ፣ ተነጋገሩ፣ አወሩ ረጅም ሰዓት። እኔ በር ስር ቁሜ ያለሁ ጨረሱ። ሲጨርሱ ሀያ ሸኘኝ አሉ፣ ወጣን

ጀሚዑል አውሊያ ተሰብስቦ ይህንን ኃላፊነት ለአንቺ ሰጠነሻል። ሂደሽ አስነቀልላቸው ምነውኝ ለዛ ነው የመጣሁት። ይቺ ደግሞ በከራማ ብዛት የተነሳይ ከሞት የተነሳይ ናት። ጌሾን ለመንቀል ከሞተች በኋላ ተንስታ ከዳገቱ ጌሾን ነቅላ የተመለሰች ናት ማለት ነው። ወልዮቹ የድረስልኝ ጥሪ ስላቀረቡላት እዚህ ጋር አውሊያ ሸይጣንን መሆናቸውን እየነገሩን ነው። ምክንያቱም ቅድም ያየነው አንቀጽ ውስጥ አለዚነ አመኑ ወካኑ የተቁን የውልዮች ምልክት ከራማ ሳይሆን አላህን የሚፈሩ ከሐራም የሚጠነቀቁ ናቸው ብሎ አላህ ስብሀኑ ተዓላ በቁርኣን ውስጥ ነግሮናል። እነዚህ ደግሞ አላህን በማመጽ የመጣች ናት። ምክንያቱም ድረሱልኝ በእስቲራታ ነው የመጣሁት ከአላህ ስብሀኑ ተዓላ ውጭ ሌላ ሰው እኔን ጠርቶኝ እኔ ሊደርስላቸው ነው የመጣሁት እያለች ነው። ኢዘን ከአላህ ስብሀኑ ተዓላ ፍራቻ ወደ አላህ ስብሀኑ ተዓላ አጋሪነት ሄደች ማለት ነው

ለዚህ ሰውዬ መጥቀም የምትችል ንግግር አይደለችም። ነገር ግን ዱንያ እና እነሱ መካከል ግርዶሹናል መመለስ አይችሉም ነው የሚለው አላህ ሱብሐነሁ ተዓላ። እስከ የውመል ቅያማ ድረስ እስከ ትንሣኤ ቀን ድረስ መመለስ አይችሉም ነው የሚለው ኢዘን፣ እቺ የሞተ ቻሩ ግት ከየት ነው የመጣቸው? ይህ ከራማት ለኡልያ ሳይሆን ከራማት አሸያጢን ነው። ይህ እንዳለ ሆኖ ሰው ልጅ ከሞተ በኋላ